ጤና ይስጥልን የከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅር የምታደምጡበት ቃል ስፖርት ዩቲዩብ ቻናላችን ጋር ቆይታ ስታደርጉ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ፣ በሀሳብ መስጫ ሳጥናችን ላይ ሀሳብ አስቴታችሁን ለምታጋሩን በሙሉ አስቀደመን ከልብ እናመሰግናለን። ዛሬ አብዛኛው የኢትዮጵያ ክፍል የአየር ሁኔታው እጅግ በጣም ቀዝቃዛ እና ዝናባማ ሆኖ እንደዋለ መረጃዎችን ስመለከት ነበር። የእናንተን አካባቢ ትነግሩናላችሁ። ግን እሁዳችሁ ከእግር ኳስና ከስፖርት ነክ ጉዳዮች ጋር በተያዘ እንዴት አለፈ? ክለቦቻችሁ ዛሬ ጨዋታ ከነበራቸው መልከታዎቻችሁን አጋሩን። በስታምፎርድ ብሪጅ ከአስር ዓመት በኋላ ተቃራኒውን ተመልክተናል። ከዓመት በፊት ሊቨርፑሎች ነበሩ ቆመ ጨብጨበ የተቀበሉት ከአስር ዓመት በኋላ ደግሞ ተረኞቹ ቼልሲዎች ናቸው። ሊቨርፑልን አጨበጨበ የተቀበሉት ግን ሊቨርፑሎች በክብር ከተቀበሉ በኋላ ቼልሲዎች ሊቨርፑልን ሶስት ደቂቃ ብቻ ነው ግብ ለማስቆጠር ቼልሲዎች የፈጀባቸው። ስታንፎርድ ብሪጅንን ቃኝ የኬንያው ፕሬዚዳንት ዊልያም ሩቶም ኃይለኛ የአርሰናል ደጋፊ መሆናቸውም ተረጋግጧል። ከእሳቸው ጋር በተያዘ አንድ አስገራሚ መረጃ እናደርሳቸዋለን። በአርሰናል በኩል ግን ዴክላን ራይስ እናነሳለን። ከጉዳት ጋር በተያዘ ጆርጊኒዮ ወደ ቦሩሲያ ዶርትመንድ ያቀናል ስለተባለው የአርሰናል ተጫዋች ጨምሮ የቡድን ዜናዎችን በአርሰናል የመረጃ ክፍለ ጊዜ ይዘንላቸዋል። ማንቸስተር ዩናይትድ ሩበን አሞሪም እንዳሉት ነገር ሆኗል። ልክ እሳቸው በ ኤሮፕ ሊጉ ወደ ጥሎ ማለፍ ውስጥ ከገቡ በኋላ ፕሪሚየር ሊግ ጨዋታን ከዚህ በኋላ እንደ ልምምድ ጨዋታ ነው የምንጠቀመው ብለው ነበረ። ዛሬ በማንቸስተር ዩናይትድ እግር ኳስ ታሪክ ወጣቱን ቡድን ወደ ሜዳ ይዘው ገብተው ሰባት ግብ በተመለከትንበት ጨዋታ ቡድናቸው አራት ለሶስት በሆነ ውጤት ተሸንፏል። በርካታ ወጣት ተጫዋቾችን በሜዳ ላይ ለመጠቀም እሳቸው ተገደው ነበረ። ምክንያታቸው ግልጽ ነው። የአውሮፓ ሊግ ጨዋታ ጉዳይ በተመለከተ ነበረ። ለማንኛውም ጉዳዩ እንመለከተዋለን። ማንቸስተር ዩናይትድ ቤት ከሽንፈቱ በተጨማሪ ግን ጉዳትም ዜና ሰማን። ትንሽ አሳሳቢ ሊሆን የሚችለው ጉዳይ እሱ ነው። ሩበን አሞሪ ከጨዋታው መጠናቀቅ በኋላ የሰጡት ጋዜጣዊ መግለጫን ጨምሮ ማንቸስተር ዩናይትድ ቤት ተጨማሪ የቡድን ዜናዎችን እናነሳለን። በፕሪሜር ሊጉም ሌሎች በርከት ያሉ ጨዋታዎችን ስንመለከት ነበረ። ከዛ በተጨማሪ በጣሊያን፣ በጀርመን፣ በስፔን የተጠናቀቁ ጨዋታዎች አሉ፣ እናደርሳችኋለን። የሳምንቱ የአውሮፓ ሻምፒዮንስ ሊግ ጨዋታን በተመለከተም ተጨማሪ ያገኘናቸው መረጃዎች አሉ። ቃል ስፖርት ዩቲዩብ ቻናል ፈጣን ስፖርታዊ መረጃዎችን ለመከታተል ትክክለኛው ቦታ ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር አድርጋችሁም አጋርነታችሁን ላሳያችሁን ግን እናስቀድመን ከልብ እያመሰገን አጨራ ጠር ያሉ ስፖርታዊ ጥንቅሮቻችንን ከባየር ሞኒክ የቡንደስሊጋ ዋንጫ አሸናፊነትን ጀምር ባየር ሞኒክ የ2024-25 የውድድር ዓመት የጀርመን ቡንደስሊጋ ሻምፒዮን መሆኑን አረጋግጧል። ወደ ቤተሰቦቻችን በአሰልጣኝ ቪንሴንት ኮምፓኒ የሚመራው ባየር ሙኒክ የ2024 25 የውድድር ዓመት የጀርመን ቡንደስ ሊጋ መሆኑን ያረጋገጠው ግን በባየር ሌቨርፑሰን ነጥብ መጣለ ምክንያት ነው። ሁለተኛ ደረጃ ለሚገኘው ባየር ሌቨርፑሰን አቻ መላይቱን ተከትሎ ባየር ሙኒክ የሊጉ አሸናፊ መሆናቸውን አረጋግጠዋል። ባየር ሙኒክ የጀርመን ቡንደስ ሊጋ ዋንጫን ለ34ኛ ጊዜ አነሳ። እንግሊዛዊ ተጫዋች ሃሪኬን በእግር ኳስ ይወቱ ለመጀመሪያ ጊዜ ዋንጫ አነሳ። ውድ ቤተሰቦቻችን ትላንትና ሊጨፍር ሜዳው ጠርዝ ላይ ቆሞ ነበረ ሃሪኬን። ነገር ግን ዘጠና አራተኛው ደቂቃ አካባቢ በተቆጠረች ግብ የዋንጫ ህልሙ ጠፍታ ነበረ። ዛሬ ግን ዋንጫውን እንዳነሳ አረጋገጠ። ስለዚህ ቀጣይ ሳምንት በሚደረግ የቡንደስሌጋ ጨዋታ ባየር ሙኒክ ሻምፒዮን ሆኖ ሃሪኬንም በእግር ኳስ የመጀመሪያ ዋንጫውን አንስቶ የሚጀምሩ ይሆናል ማለት ነው። ለባየር ሙኒክ ደጋፊዎች በዚሁ አጋጣሚ እንኳን ደስ ያላችሁ ማለት እንሻለን። በስፔን ላሊጋ የ34ኛ ሳምንት መርሃ ግብር ሪያል ማድሪድ ከሴልታ ቪጎ ጋር ያደረጉትን ጨዋታ ማሪዶች ሶስት ለሁለት በሆነ ውጤት ማሸነፍ ችሏል። ጨዋታው ብዙ ድራማ የተመለከትንበት ነበረ። መጀመሪያ ላይ አርዳጉለር ጉለር ኬሊያነ መባፔ፣ አርዳ ጉለር 33ኛው ደቂቃ፣ ኬሊያነ መባፔ 39ኛው፣ ከዛ በኋላ ኬሊያነ መባፔ ከረፍት በኋላ 48ኛው ደቂቃ ባስቆጠሩት ግብ ሶስት ለባዶ መሪያ ነበረ ሪያል ማድሪድ። በኋላም ላይ ግን ከረፍት መልስ ሮድሪጌዝ ለሴልታ ቪጎ 69ኛው እና ስዊድበርግ 76ኛው ደቂቃ ላይ ባስቆጠሩት ግብ አስጨንቀው ነበረ ሪያል ማድሪድን። ስዊድበርግ ካስቆጠረም በኋላ ሌላ ተጨማሪ ግብ ሊያገኙ የሚችሉበት አጋጣሚ ነበር ቲቦት ኮርቶ አዳናቸው እንጂ ማለት ነው። አርዳጉለር ጉለር በዘንድሮ ውድድር ዓመት በሪያል ማድሪድ አስሎለ ጎሎች ላይ ቀጥተኛ ተሳትፎ አድርጓል። ኪሊያን ምባፔ በውድድር ዘመኑም ሀያ አራተኛ የሊግ ግቡን እንደዚሁ ማስቆጠር የቻለበት ነው። ሪያል ማድሪድ በሰባ አምስት ነጥቦች አሁን ሁለተኝነቱን አስጠብቋል። ቀጣይ ሳምንት ኤል ክላሲኮ ጨዋታ ስላለ ደግሞ ምናልባት ሌላ የነጥብ መጥበብ አሊያም የነጥብ መስፋት በባርሴሎና እና በሪያል ማድሪድ በኩል ሊያስከተል የሚችል ጨዋታ ማለት ነው። እንደዚሁ ሴልታ ቪጎ ሰባ ስድስት ነጥብ ላይ ለመቆም ተገዷል። ቀጣይ ሳምንት በሊዩስ ካምፓና ስቴዲየም ባርሴሎና ከሪያል ማድሪድ ተጠባቂው ጨዋታ ኤልክላሲኮ በዚህ ዓመት አራተኛው ኤልክላሲኮ ጨዋታ ማለት ነው። ሴልታቪጎ ደግሞ ከሴቪያስ ቀድመው ቅዳሜ ዕለት ጨዋታቸውን የሚያደርግ ይሆናል። በላሊጋው ከፍተኛ ግብ አስቆጣሪነትን ሮቤርት ሌዋንዶስኪ በ25 ግቦች ይመራል። አሁን ሁለተኛ ስፍራ ላይ የተቀመጠው ደግሞ ኪሊያን ምባፔ ነው በ24 ግቦች። በመጀመሪያ ዓመቱ 24 የቡንደስሊጋ ግቦችን አስቆጥሯል በአጠቃላይ በቀሪ ጨዋታዎች ላይም ሁለት ግቦችን ማስቆጠር የሚችል ከሆነ በሪያል ማድሪድ ታሪክ በመጣበት ዓመት ከፍተኛ ግብ አስቆጣሪ ተጫዋች በመሆን አዲስ ክብረ ወሰን ማስመዝገብ ይችላል ማለት ነው። የመጀመሪያ ሲዝኑ ነው፣ ግን 24 የስፔን ላሊጋ ግቦችን በመጀመሪያ ዓመቱ ላይ ማስቆጠር ችሏል። አንደኛው የተጠናቀቀው ጨዋታ ይሄን መረጃ ስናዘጋጅላቸው ሴቪያ ከሌጋኛ ሲያደርጉት ጨዋታ ነበረ። ጨዋታው ሁለት ለሁለት በሆነ አቻ ውጤት ተጠናቋል። ኢልሃዲድ ሰባተኛው ደቂቃ ለሌጋኝስን መሪ ያደረገ ሳሌስ 21ኛው ደቂቃ ለሴቪያናቸው ያደረጋቸው ከዛ በኋላ ሮሜሮ ሰባኛው ደቂቃ ሴቪያን ወደ ሁለት ለአንድ መሪነት አሸጋግሮ ነበር። ነገር ግን ከሶስት ደቂቃ በኋላ ሄርናንዴስ ግብ አስቆጥሮ ለሌጋኝስ ጨዋታው ሁለት ለሁለት በሆነ አቻ ውጤት መጠናቀቅ ችሏል። በጣሊያን ሴሪም በርከት ያሉ ጨዋታዎች ነበሩ። አንደኛው ጨዋታ አታላንታ ከሞንዛ ያደረጉት ጨዋታ ነበረም። ጨዋታው በአታላንታ አራት ለባዶ አሸናፊነት ተጠናቋል። 12ኛውና 23ኛው ደቃ ላይ ዲላካቴር አስቆጠረም። 47ኛው ደቃ ላይ ከረፍት በኋላ ሉክማን እና እንደዚሁም 89ኛው ደቃ ላይ ባርሲያኒ ባስቆጠሯቸው ግቦች አታላንታ ሞንዛን በሰፊ ግብ ልዩነት አራት ለባዶ እንዲያሸንፍ አድርጎታል። ሌላኛው በጣሊያን ሴሪ የነበረው ጨዋታ በላዚዮና በኢምፖሊ መካከል የነበረ ጨዋታ ነው። ላዚዮ ጨዋታውን አንድ ለባዶ በሆነ ውጤት ማሸነፍ ችሏል። ገና አንድ ደቂቃ እንኳን ሳይሞላ ነበረ ዲያ ግብ ማስቆጠር የቻለው ለላዚዮ። ከዛ በኋላ ዘጠናውን ደቂቃ ቀሪ ዘጠናውን ደቂቃ አንድም ግብ ልንመለከትበት አልቻለም። ይህ ጨዋታ በዛው አንድ ለባዶ አሸናፊነት ተጠናቀቀ። በጀርመን ቡንደስሊጋ የተጠናቀቀው ጨዋታ ደግሞ ይህን መረጃ ስናዘጋጅላችሁ ሆለስቲን ኪል ከኦግስፖርግ ያደረጉት ጨዋታ ነበረ። ሆለስቲን ኪል ከሜዳ ውጭ ሶስት ለአንድ በሆነ ውጤት ማሸነፍ ችሏል። ማይቼኖ 25ኛው ደቂቃ ላይ እንደዚሁም በርናርድስኪ 40ኛውና 51ኛው ደቂቃ ላይ ግብ ሲያስቆጥሩ ሙኒን ነበረ ብቸኛዋን የኦግስቦርግ ግብ 57ኛው ደቂቃ ላይ ማስቆጠር የቻለው ከሜዳ ውጭ የመጣው ሆለስቲን ኪል 3 ለአንድ በሆነ ውጤት ድል ማድረግ ቻለ። አጫጭር መረጃዎችን እንመልከትና ወደ ፕሪሚየር ሊጉ እንሻገራለን። ውድ ቤተሰቦቻችን የባርሴሎና የህክምና ቡድን አባላት ሮቤርት ሌዋንዶስኪ ለኢንተር ሚላኑ ጨዋታ ዝግጁ መሆኑን አረጋግጠዋል። ፖላንዳ አጥቂ በዛሬው ዕለት ከቡድኑ ጋር ልምምድ መስራቱ ተረጋግጧል። ሀንስ ፍሊክም ለሮቤርት ሌዋንዶስኪ በቀጣይ ጨዋታ እንደሚካተትና በተለይም ደግሞ በሳምንቱ አጋማሽ በአውሮፓ ሻምፒዮንስ ሊግ ኢንተር ሚላን በሚገጥመው ስብስብ ውስጥ እንደሚካተት አረጋግጠዋል። የፊታችን ማክሰኞ የሚጠበቀውን ኢንተር ሚላንና ባርሴሎና ሻምፒዮንስ ሊግ ግማሽ ፍፃሜ የመልሱ ጨዋታ የሚመሩትም ዳኛ ታውቀዋል። ጨዋታውን ፖላንዳዊ ዳኛ ሲመን መርሲኒያክ በመሃል ሜዳ ዳኝነት የሚመሩት ይሆናል። ፖላንዳዊ ዳኛ ሲመን መርሲኒያክ ኢንተር ሚላንን ጨዋታ ለአስረኛ ጊዜ የሚመሩ ይሆናል። ኢንተር ሚላን በሲሞን መርሲኒያክ እየተመራ ካደረጋቸው ዘጠኝ ጨዋታዎች ማሸነፍ የቻለው ሁለቱን ነው። ዋና ዳኛው ኢንተር ሚላን በማንቸስተር ሲቲ የተሸነፈበትን የ2023 የሻምፒየንስ ሊግ ዋንጫ ፍጻሜ ጨዋታ መምራታቸው አይዘነጋም። በሌላ በኩል ባርሴሎና በሲሞን መርሲኒያክ እየተመራ አምስት ጨዋታ ያደረገ ሲሆን ማሸነፍ የቻለው አንዱን ነው። በሁለቱ ሲሸነፍ፣ በቀሪዎቹ አቻ ተለያይቷል። የመጀመሪያ ዙሩ ጨዋታ ደ ሊዩስ ካምፓኒስ ስቴዲየም ላይ ሶስት ለሶስት መጠናቀቁን ተከትሎም በዩሴፔ ሜዛ ስቴድ የሚደረገው ጨዋታ ኦልሞስት ከዜሮ ለዜሮ እንደማለት ነው። ምክንያቱም ከሜዳ ውጪ ግብ ምንም አይነት ጥቅም ስለሌለው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻም ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ላይክ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። በተወዳጁ እንግሊዝ ፕሪምየር ሊግ አንድ በአንድ እንመልከታቸው ወደ ቤተሰቦቻችን ነኚህን ጨዋታዎች በመጀመሪያ ብራይተን ኤንድ ሆቫ አልቪየን ከኒካስል ዩናይትድ ጋር ያረጉትን ጨዋታ አስቀድመን እንመልከት። ጨዋታው አንድ ለአንድ በሆናቸው ውጤት ተጠናቋል። ሚንታ ገና 28ኛው ደቂቃ ላይ ነበረ ግብ ያስቆጠረው። ደስታውን አልገለጸም፣ የቀድሞ ክለቡ ኒካስል ዩናይትድ ላይ ግብ ስላስቆጠረ ለኒካሰል ዩናይትድ አሌክሳንደር ኢሳክ በፍጹም ቅጣት ምት 89ኛው ደቂቃ ላይ ነበረ ያቻነቷን ግብ ማስቆጠር ችሎ የነበረው። አሌክሳንደር ኢሳክ በዚህ ሲዝን በፕሪሜር ሊጉ በአጠቃላይ ለኒካሰል 32 ጨዋታዎች ላይ መሳተፍ ችሏል። 23 ግብ እና 6 አሲስት፣ በድምሩ በ32 ጨዋታ 29 የግብ አስተዋጽኦ አለው። በበርካታ የአውሮፓ ክለቦች እየተፈለገ ይገኛል። በተለይም ደግሞ በፕሪሜር ሊግ ክለቦች በትልቆቹም ጭምር እየተፈለገ እንደሆነ ይታወቃል። አሌክሳንደር ኢሳክ በዚህ ውድድር ዓመት በሊጎ ያስቆጠረ ግብ ብዛት 23 ያደረሰ ሲሆን ከአለን ከአለን ሺረር በኋላ ይህንን ማድረግ የቻለ የመጀመሪያውም ተጫዋች መሆን ችሏል። በኒውካስል ዩናይትድ እግር ኳስ ታሪክ ውስጥ በትልቁ ስሙ ሊጠራ የሚያስችል አይነት ብቃትን ያስመለከተንም ተጫዋች ነው። ተጫዋች እና አሌክሳንደር ኢሳክ ምርጥ ነበረ። በጨዋታው ላይ ግብም ከማስቆጠሩ በተጨማሪ ሌላኛው ጨዋታ በዌስትሀም ዩናይትድ እና እንደዚሁም ደግሞ በቶትናም ሆትስፐርስ መካከል የነበረው ጨዋታ ነው። ጨዋታው አንድ ለአንድ በሆናቸው ውጤት ተጠናቋል። ገና በ15ኛው ደቂቃ ላይ ኦድበርት ባስቆጠረው ግብ ቶትናም ይመራ ነበረ። በኋላም ላይ ግን ጄረድ ቦወን 28ኛው ደቂቃ ላይ ባስቆጠረው ግብ ጨዋታው አንድ ለአንድ ተጠናቀቀም። በዚህ ጨዋታ ላይ ከረፍት በኋላ ምንም ግብ እንደዚሁ ያልተመለከትንበት ማለት ነው። ሁለቱ ክለቦች በዛው ጨዋታቸውን አንድ ለአንድ በሆነ ያቸው ውጤት ማጠናቀቃቸውን ተከትሎ ማለት ነው። ዌስትሃም ዩናይትድ እንግዲህ በእንግሊዝ ፕሪሚየር ሊግ አስከፊ ጉዞ እያደረገ የሚገኝበት ሌላኛው አጋጣሚ ነው ማለት ነው። በዌስትሃም ዩናይትድ በኩል ልክ እንደ ማንቸስተር ዩናይትድ ሁሉ በፕሪሚየር ሊግ በጣም አስከፊ ጉዞ ላይ ነው የሚገኙት። በኤሮፕ ሊጉ ግን ለፍጻሜ ለማለፍ በጣም የተቃረበው ቡድን እንደሆነም እንደዚሁ ይታወቃል። በእንግሊዝ ፕሪምየር ሊግ በማንቸስተር ዩናይትድ እና በብሬንትፎርድ መካከል የተደረገው ሌላኛውን ጨዋታ እንመልከት። ብሬንትፎርድ ጨዋታውን ጌት ኮሚኒቲ ስቴዲየም ላይ አራት ለሶስት አሸንፏል። የብሬንትፎርድን የማሸነፊያ ግቦች ሼድ ሁለት ዊሳ፣ እንደዚሁም ደግሞ ሉክሾ በራሱ መረብ ላይ አስቆጥረዋል። የማንቸስተር ዩናይትድን ግቦች ሜሰን ማውንት፣ አማደ ዲያሎ እና አሌሃንድሮ ጋርናቾ ናቸው ከመረብ ያሳርፉት። ማንቸስተር ዩናይትድ በውድድር ዘመኑም 16ተኛ የፕሪምየር ሊግ ሽንፈታቸውን አስተናግደዋል። ማንቸስተር ዩናይትድ ያለፉትን ስድስት የፕሪሚየር ሊግ ጨዋታ ራሱ ድል ማድረግ አልቻሉም። ይህ ለማንቸስተር ዩናይትድ በጣም አስከፊ የውድድር ዓመት ነው። ብሬንትፎርድ ድሉን ተከትሎ ነጥቡን አምሳን ሲያደርስ ማንቸስተር ዩናይትድ 39 ነጥብ ላይ ለመቆም ተገዷል። ቀጣይ ሳምንት ፖርትማን ሮድ ስቴዲየም ኢፕስዊች ታውን ከብሬንትፎርድ እንዲሁም ቀጣይ ሳምንት እሁድ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከዌስትሃም ዩናይትድ በ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታቸውን የሚያደርግ ይሆናል። ማንቸስተር ዩናይትድ 17 ዓመት ከ156 ቀን የሆነውን ቾድ ኦቢን ያሰልፏል። ይህም በማንቸስተር ዩናይትድ እግር ኳስ ታሪክ ወጣቱ ተጫዋች ያደርገዋል። የማንቸስተር ዩናይትዱ ዋና ስልጣኝ ሩበን አሞሪም በፊት መስመር አጥቂነት ያሰለፉት ቾዶቢ የተሰጠውን ኃላፊነት መወጣት የሚችል ብለውታል። ቾዶቢ በእግር ኳስ ህይወቱ የመጀመሪያ እንግሊዝ ፕሪምየር ሊግ ጨዋታውን በቋሚነት ነው የጀመረው። ለቾድ ትልቅ የሚሆነ ጨዋታ አይደለም ነበር እሳቸው ብሎ ያስጀመሩት በእርግጥ ለማንቸስተር ዩናይትድ ጨዋታው ልክ እሳቸው ይህ በፕሪሚየር ሊጉ ተስፋ ከቆረጡ በኋላ እና የአውሮፓ ሻምፒዮንስ ሊግን በኤሮፕ ሊግ አቋርጠው እንደሚያገኙት ካመኑ በኋላ የልምምድ ጨዋታ ይሆናል ብለው ነበረ። ከዚህ በኋላ የምናደርገው በወልብስ ጨዋታ በተሰጠው ሰዓት ጥሩ ነገር አሳይቷል። በፕሪሚየር ሊጉ የሚያስፈልገውን ነገር ለመቋቋም ዝግጁ እንደሆነ ይሰማኛል ብለዋል። የ17 ዓመቱ ቾድ ኦቢ ለማንቸስተር ዩናይትድ በቋሚነት እንደዚሁ ጨዋታ ማድረግ ችሏል። በጨዋታውም ላይ ጥሩ የሚባል ነገርን ለማሳየት ሞክሯል። እንደ ታዳጊነቱ ትልቅ ኃላፊነትን ከዚህ በላይ መሸከም እንደሚችል ያሳየበት ነበረ። ማይሰር ዩናይትድ በብሬንትፎርዱ ጨዋታ የተጠቀመው ቋሚ 11 አማካይ ዕድሜ 22 ዓመት ከ270 ቀን ነው። ይህም በማንቸስተር ዩናይትድ እግር ኳስ ታሪክ ውስጥ በእድሜ ትንሹ ስብስብ ሆኗ ለማለት ነው። ቾዶ ቤ 17 ዓመት ከ156 ቀን ደግሞ በመጫወት በቋሚ ሆኖ በማንችስተር ዩናይትድ እግር ኳስ ታሪክ ወጣቱ ተጫዋች ነው። ግሪንዎድ በ2019 በ17 ዓመት ከ226 ቀን በመጫወት በእድሜ ትንሹ ተጫዋች ነበረ። አሁን ቾዶ ኦቢ ማርቲን ይህንን ሪከርድ የግሉ ማድረግ ችሏል። ለማይሰር ዩናይትድ ከ35 ዓመት በኋላ ለመጀመሪያ ጊዜ በአንድ የፕሪሚየር ሊግ ውድድር ዓመት በርካታ ጨዋታዎችን ተሸንፈዋል። ማይሰር ዩናይትድ ከ10 ዓመት በኋላ ለመጀመሪያ ጊዜ ከ6 የሊግ ጨዋታ ምንም ማሸነፍ ሳይችል ቀርቷል። አሰልጣኝ ሩበን አሞሪ ማንቸስተር ዩናይትድን ከተረከቡ ወዲህ 58 ግቦች ተቆጥሮባቸዋል። አሰልጣኝ ሩበን አሞሪ ማንቸስተር ዩናይትድን ከተረከቡ ወዲህ በፕሪሚየር ሊጉ 24 ጨዋታ አደረጉ። 12 ጨዋታ ተሸነፉ፣ 6 ጨዋታ አሸነፉ፣ 6 ጨዋታቸው ተለያዩ። 12 ጨዋታ ግን ሽንፈቱ ድሉ ሲደመር አቻው ነው፣ ከሽንፈቱ ጋር የሚስተካከለውና ለዩናይትድ ይሄ በጣም አስከፊ ጊዜ እንደሆነ አንደኛው ማሳያ ነው። ፕሪሚየር ሊጉ 35ኛ ሳምንት ላይ ሲደርስ ማንቸስተር ዩናይትድ 40 ነጥብ መድረስ አልቻለም። ሌላኛውም ክለብ ቶትናም ሆትስፐርስ ነው። ይሄ በጣም አስከፊ የሚባል ነው። 2016/17 የውድድር ዘመን ጀምሮ በፕሪሚየር ሊጉ በራሳቸው መረብ ላይ ሁለት ግቦችን ያስቆጠሩ የማንቸስተር ዩናይትድ ተጫዋቾች ካየን ኤሪክ ቤይሊ፣ ቪክተር ሌንድሎፍ፣ ሉክሾን ማንሳት እንችላለን። ኦን ጎል በብሬንትፎርድ ጨዋታ ላይ ስለተመለከተን ማለት ነው። ሜሰን ማውንት ለማን ዩናይትድ በአጠቃላይ ያለው ግብ ሁለት ሲሆን ሁለቱም ብሬንትፎርድ ላይ ያስቆጠራቸው ናቸው። በሁለቱ ግቦች መካከል የአራት መቶ አንድ ቀን ልዩነት አለው። ቤተሰቦቻችን ከአንድ አመት በላይ አልፎታ ለማለት ነው ጎል ካስቆጠረ ሁለቱንም ግቦች ግን ማስቆጠር የቻለው ይህው ተጋጣሚው ብሬንትፎርድ ላይ ነበረ። ማይሰር ዩናይትድ ለየት ያለ ነገሩ ሁለት አይነት ቲም ሆኗል። በኤሮፕ ሊግ ያሸንፋል፣ ወደ ፕሪሚየር ሊግ ሲመጣ ይሸንፋል። አንድ ማነጻጸሪያ የቲኤንቲ ስፖርትን እናደርሳችሁ። ኤፕሪል 17 ሊዮንን አምስት ለአራት አሸነፈ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ነው ከዛ ከሶስት ቀን በኋላ ኦልትራፎርድ ላይ ወልቭስን ገጠመ፣ ግን በወልቭስ ተሸነፈ አንድ ለባዶ። አሁን ደግሞ በሜ አንድ ካስታወሳችሁም ወደ ሳንማሜ ሳቅንቶ ቢልባውን ሶስት ለባዶ ዩናይትድ አሸነፈ። ከሶስት ቀን በኋላ በብሬንትፎርድ አራት ለሶስት ተሸነፈ ማይሰር ዩናይትድ። የኤሮፕ ሊጉስ ጥንካሬው በፕሪሚየር ሊጉ እንዴትም ሆኖ ሊደገም ያልቻለበት አጋጣሚ ነው። 21 ዓመት ከሆናቸው በኋላ ብዙ ግብ አስተዋጽኦን ለማንቸስተር ዩናይትድ 21 ዓመት ሳይሆናቸው በፊት የግብ አስተዋጽኦ ያላቸው በርካታ ክርስቲያኖ ሮናልዶ 25፣ አሌያንድሮ ጋር ናቸው 24 ነው። ምናልባት በቀጣዩ ውድድር በቀሩት ጨዋታዎች ላይ አሌያንድሮ ጋር ናቸው ግብ የሚያስቆጠር ከሆነ ይህን ሪከርድ ለብቻው መጋራት ይችላል። አሊያንድሮ ጋርናቾ በብሬንትፎርድ ጨዋታ አንድ ግብ፣ አንድ አሲስት፣ አምስት የግብድሎችን ፈጠረ። 100% የተሳካ ኳስ የማቀበል ስኬት ነበረው። ከሁለት ክሮሶች አንዱ ስኬታማ ነበርም። አንድ ትልቅ የግብድል ፈጥሯል። አንድ ኳስ ከግብ ክልል አርቋል። አንድ ታክል ወርዷል። አምስት ኳስ መልሶ ቀምቷል። የጨዋታው ኮከብ ተብሎ የተመረጠውም እንደዚሁ አሊያንድሮ ጋርናቾ ነበረ። በማይሰሩ ዩናይትድ በኩልም ይህ ተጫዋች በዘንድሮ የውድድር ዓመት በርካታ ግብ ያስቆጠረበት ሲዝኑ ነው። 2425 የውድድር ዓመት 11 ጎሎች ልናስቆጥሯል። አምና ወደ 10 ግብ ነበረው። ከ2022 23 ጀምሮ ደግሞ ካየን በዛን ወቅት አምስት ግብ ብቻ ነበረው። ቀስ በቀስ ግብ አስቆጠሪም እየሆነ የመጣበት አጋጣሚ እንደዚሁ እንዳለ እየተመለከተን እንገኛለን። አልታይ ባይንደር ኦናናን ለማሳረፍ ሁለት ጊዜ ጨዋታ እንዲያደርግ በዩናይትድ ተፈቅዶለት በሩበን አሞሪም ሁኝታ ተጫውቶ ነበረ። የመጀመሪያውን ጨዋታ ካስታወሳችሁ በኒካስል ዩናይትድ አራት ግብ ተቆጠረበት። አሁንም ሩበን አሞሪም ለኦናና ረፍት ሰጥተውም አልታይ ባይንደርን ባሰለፉበት ጨዋታ በብሬንትፎርድ አራት ግብ ተቆጠረባቸው። አማድ ዲያሎ ግብ አስቆጠረም። ከጉዳት በኋላ ለማንቸስተር ዩናይትድ የመጀመሪያ ግቡ ነው። በፕሪሚየር ሊግ 13 ግቦች ላይ ቀጥተኛ ተሳትፎ አድርጓል። 6 ግብና 7 ግብና 6 አሲስት ብሩኖ ፈርናንዴዝ 17 በድምሩም፣ ከአማደ ዲያሎ የበለጠ የግብ ተሳትፎ አለው። 13 ነው የአማደ ዲያሎ ያውም ዲያሎ ለረጅም ጊዜ ጉዳት ላይ ነበረ የማንቸስተር ዩናይትድ ተጫዋች እንደነበረ ይታወቃል። ሜሰን ማውንት በፕሪሚየር ሊጉ ያሳለፈውን አመት ለመርሳት የዩሮፕ ሊጉን ማሸነፍ ግድ ይለናል ሲለ ተደምጧል። በ ሩበን አሞሪም ጉዳይ ተጠይቆ ነበረ። በጣም ነው ጠንክሮ ልምምድ የሚሰራው በሩበን አሞሪ በኩል ተጫዋቹ ማለት ነው። በጣም ነው ጠንክሮ ልምምድ የሚሰራው፣ አንዳንድ ጊዜ ከሜዳ ሳስወጣው እያስገደድኩት ነው፣ ምክንያቱም ሜዳ ውስጥ በጣም መታተር ይፈልጋል። ነገር ግን እኛ ከጉዳቶች እየጠበቀ ነው ሲሉ ተደምጠዋል። ሩበን አሞሪ ማለት ነው። በተቃራኒ ደግሞ ይህ ተጫዋች ሜሰን ማውንት ያለን ብቸኛ ድል የአውሮፓ ሊግ ነው እና የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ የግድ ያንን ጨዋታ ድል ማድረግ ይጠበቅብናል ብለዋል ሩበናሞሪ ታይለር ፍሪክሰን ጥሩ ተጫውቷል ሶስተኛው ግብ ላይ እርዳታ ያስፈልገው ነበረ እነዚህ ቀላል ነገሮች ናቸው ታዳጊዎችን በደንብ እናገዛቸዋለን ነገር ግን በአጠቃላይ በታዳጊዎቻችን ብቃት ደስተኛ ነኝ ሲሉ ተደምጧል ሩበን ሞሪ ሩበና ሞሪ ከሊዮን ጨዋታ በኋላ በግልጽ አንድ ነገር ተናግሮ ነበረ ደጋፊው ሊረዳን ይገባል እኛ ሙሉ ለሙሉ ትኩረታችንን ኤሮፕ ሊግ ነው። በዚህም ምክንያት ፕሪሚየር ሊጉ ላይ ለታዳጊዎች እድል እንሰጣለን ብለው ነበረ። ለዛም ነበር እድል የሰጡት። ማንቸስተር ዩናይተድ ተከላካይ ማቲያስ ዴ ላይት በብሬንትፎርድ ጨዋታ ጉዳት አጋጥሞ ተቀይሮ ወጥቷል። ከጨዋታው በኋላ ስለ ሁኔታው የተጠየቁት ሩበን ና ሞሪ እስካሁን የማውቀው ነገር የለም ነገር ግን ጉዳቱ በጣም አስፈርቶኛል ብለዋል። ሉክ ሾው ቀይረን ያስወጣ ነው ለመጠበቅ እና ለሐሙስ ጨዋታ ብቁ ሆኖ እንዲቆይ ነው ሲሉም ሩበን ና ሞሪ ከጨዋታው በኋላ በሰጡት ጋዜጣዊ መግለጫ ተናግረዋል። የማይሰሩና የቱሩ ዋና አሰልጣኝ ሩበን አሞሪም ቡድናቸው የተሻለ እየተጫወተ ስለመሆኑ ጥርጣሬ የለኝም ሲሉ ከብሬንትፎርድ ሽንፈት በኋላ ተናግረዋል። ጨዋታው ቡድኑ ጥሩ አጃማመር አድርጎ እንደነበር ያነሱት ሩበን አሞሪም የቆመ ኳስና የተፈጠሩ ስህተቶች ዋጋ አስከፍለውናል ብለዋል። አክሎም ዴላይትስ በወደቀበት ወቅት ብሬንትፎርድ ስለ ብሬንትፎርድ ስለ መጫወቱ ጉዳይ አስተያየት አልሰጥም ያሉ አሰልጣኙ ችግር ይሄ እንደዚህ ተናግሬ ትልቅ ችግር መፍጠር አልፈልግም። አድቫንቴጅ መጠበቅ ነበረባቸው ግን ተጫዋቻችን እንግዲህ በወደቀበት ሰዓት ጨዋታ መቀጠላቸው ስለዚህ ጉዳይ ላይ እኔ ምንም መናገር አልፈልግም ሲሉ ጉዳዩን አልፈውታል። ከአርሰናል ጋር በተያያዘ ዚንቼንኮ ቆይታ የተረጋገጠ አይደለም። በአርሰናል ቤት የመልቀቅ ዕድሉ ከፍ ያለ ነው። የአርሰናሉ የመስመር ተከላካይ የአማካይ ስፍራም ተጫዋች ሆኖ መጫወት ይችላል። በነገራችን ላይ ወደ ቦሩሲያ ዶርትመንድ ሊያቀና ይችላል እየተባለ ነው። ቦሩሲያ ዶርትመንድ ዩክሬናዊ ተጫዋች ፈላጊ ናቸው። ከተጫዋቹ ጋር በቅርቡ ንግግር የሚያደርጋሉ ተብሎ ይጠበቃል። አርሰናል በዘንድሮ ክረምት ከክለቡ እንዲወጡ ከሚያደርጓቸው ተጫዋቾች መካከል ዚንቼንኮ ይጠቀሳል። ለቀጣይ ክረምት ለሚደረገው ዝውውሮችም እንደ ግብአት ይጠቀሙታል ተብሎ ይጠበቃል። ጆርጂኒዮ በዓመቱ መጨረሻም ከሳውዛምተን ጋር በሚደረገው ጨዋታ ላይ ወደ ሜዳ እንደሚመለስ ተረጋግጧል። ተጫዋቹ እስከዛ በጉዳት ምክንያት የአርሰናል የሻምፒዮንስ ሊግ የመልስ ጨዋታ በፓርክ ደፕሪንስ ጨምሮ የፕሪሚየር ሊግ ጨዋታዎች ያመልጡታል። ምናልባት 38ኛ ሳምንት በሚደረገው የፕሪሚየር ሊግ እና የመጨረሻ ጨዋታ ላይ ለአርሰናል ግልጋሎት ይሰጣል ተብሎ ይጠበቃል። ያ ጨዋታው በአርሰናል መለያ የመጨረሻ ይሆናል ተብሎ ይጠበቃል። ዴክለራይስ አሁን ስምንት ጎሎች እና አስር አሲስቶች አሉት በሁሉም ውድድሮች ማለት ነው። በዚህ ውድድር ዓመት ለአርሰናል ያበረከተው ላርሰናል ያበረከቱ ከአምነው ከአምናው ከፍ ያለ ነው። አምና 16 የግብ አስተዋጽኦ ነበረው፣ ዘንድሮ 18 አለው። በዌስት ሃም ዩናይትድ ቤት ትልቁ ዘጠኝ ነበረ። ከዛ በኋላ ግን አስደናቂ ጉዞ በአርሰናል ቤት እያሳየ ነው። አርሰናል ቤት ሙር ከመከላከል ይልቅ ማጥቃቱን እንዲያግዝ ካደረጉት በኋላ አሰልጣኝ ማይክል አርቴታ ለግብ በጣም የቀረበው ተጫዋች ሆኗል። የኬንያው ፕሬዚዳንት ዊሊያም ሩቶ ይናገራሉ። ኃይለኛ የአርሰናል ደጋፊ ነኝ፣ ሮ ፓሪስ ለአርሰናል ውጤቱን ቀልብሶ ለዋንጫ እንዲደርስ እጸልያለሁ። በሕይወት ካሉ የአርሰናል ደጋፊዎች ጋር ይህንን ዋንጫ በማንሳት የመጀመሪያዎቹ መሆን እፈልጋለሁ ሲሉ ተደምጠዋል። የአርሰናል ደጋፊዎች ዋንጫውን የአውሮፓ ሻምፒዮንስ ሊግ ዋንጫ ክለባቸው አንስቶ አያቅምና እኔ በሕይወት ካሉ የአርሰናል ደጋፊዎች ጋር ዋንጫውን አንስቼ መደሰት እፈልጋለሁ ይህ የኛ ዓመት ነው ብለዋል። የምስራቅ አፍሪካዊቱ ሀገር የኢትዮጵያ ጎረቤት ኬንያ ፕሬዚዳንት ዊሊያም ሮቶ ቀንደኛ የአርሰናል ደጋፊ ነኝ ብለዋል። እናንተ በሀገር መሪ ደረጃም የክለብ ደጋፊ የሆኑ ስንት መሪዎችን ታውቃላችሁ? ጋዳፊ የአንድ ታዋቂ የፕሪሚየር ሊግ ክለብ ደጋፊም ነበሩ፣ እንደሚታወቅ የሊቢያው ፕሬዚዳንት። በርካታ ፕሬዝዳንቶች እንደዚህ እንደዚህ እያለን መጥቀስ እንችላለን። በኢትዮጵያ ውስጥ ደግሞ ለአብነት ያክል መቻል የሚባለው ክለብ ሞር ከመንግስት ባለስልጣናት ጋር ስሙ በስፋት ይነሳል። በተለይም ቆየት ተባሉት አመታት በ1966 በኋላ በነበረው ጊዜ ማለት ነው። መቻል በትልቁ የሚነሳው ክለብ ነው። ለማንኛውም እስቲ የምታስታውሱት እናንተ በሀገር መሪ ደረጃ የሚደገፉ ክለቦችን ልታነሱልን ትችላላችሁ። ከአስር ዓመት በፊት በስታንፎርድ ብሪጅ ልዩ አቀባበል የተደረገው ለሊቨርፑል ነበር፣ ለቼልሲ ነበር። የሊቨርፑል ተጫዋቾች ግራና ቀኝ ቆመው 2015 ላይ ሻምፒዮን ለሆነው ቼልሲ ግራና ቀኝ ሊቨርፑሎች አጨብጭበው ተቀበሉ። ከድፍን 10 ዓመት በኋላ በሜ መልሰው ቼልሲዎች ደግሞ ውለታ መልሰዋል። ግራና ቀኝ ቆመው እያጨበጨቡ ሊቨርፑሎችን አስገቡ። ግን ለሊቨርፑል በጣም አስገራሚ ነገር፣ ስታምፎርድ ብሪጅ ላይ የመጀመሪያውን ግብ ለማስተናገድ ሶስት ደቂቃ ብቻ ነበር የፈጀባቸው። ኤምዞ ፈርናንዴስ ሶስተኛው ደቂቃ ላይ ግብ አስቆጠረባቸው። ከዛ በኋላ የረል ኳንሳ የሊቨርፑሉ ተጫዋች ራሱ ላይ ግብ አስቆጠረ። በኋላም 85ኛው አካባቢ ቨርጅል ቫንዳይ ገብ አስቆጥሮ ጨዋታው ሁለት ለአንድ በቼልሲ መሪነት ነበረ። ከዛ የቼልሲን ሶስተኛ ገብ ደግሞ ፓልመር ከረጅም ጊዜ በኋላ ገብ አስቆጠረ፣ 97ኛው ደቂቃ ላይ በፍጹም ቅጣት መት ማለት ነው ኤንዞ ፈርናንዴስ ሶስተኛ ደቂቃ ማክስ ቆጠር የጀመረው ቼልሲ ጨዋታውን ሶስት ለአንድ በሆነ ውጤት ሊቨርፑልን ድል ማድረግ ቻለ። ነጥቡ ለቼልሲ እጅግ እጅግ በጣም ወሳኝ የሚባል ነበረ። በተለይም ደግሞ በፕሪሚየር ሊጉ ቶፕ ፎር ውስጥ ለመጨረስ በሚደረገው ጥረት ላይ ይህ በጣም ወሳኙ አጋጣሚ ነበረ። ምናልባት ሊቨርፑልን ግን ሻምፒዮን መሆኑ ያዘናገው ይመስላችኋል ወይ? የሊቨርፑል ደጋፊዎች በሀሳብ መስጫ ሳጥናችን ላይ መልካታችሁን አጋሩን። ምናልባት አንድ የሊቨርፑል ደጋፊ ከሰሞኑ እንደዚህ አይነት መረጃ አቅርቤ ነበረ። ለቼልሲ ጥሩ አጋጣሚ ነው ሊቨርፑልን በዚህ ሰዓት መግጠም፣ ምክንያቱም ሊቨርፑል በርካታ ተጫዋቾችን እድል የሚሰጥበት እንጂ ብዙ ተጨንቆ የሚጫወትበት ጨዋታ አይደለም የሚል ሀሳብ ሳነሳላችሁ ነበረ። ምናልባት ግን ለዛሬው የሊቨርፑል ሽንፈት የቼልሲ ጥንካሬ እንዳለ ሆኖ ሊቨርፑሎች ትኩረት ያለ መስጠት ጉዳይና ዋንጫውን ማሸነፋቸው አዘናግቷቸዋል ብላችሁ እናንተስ ታስባላችሁ ወይ? ምልከታችሁን አጋሩን። እኛ በማለዶ ስፖርት የመረጃ ክፍለ ጊዜ ይህን ጨዋታ ተጨማሪ መረጃ ይዘን እንመጣለን። የአሁኑን እዚህ ጋር እናብቃ።